ደስ ይችላል እና፣ በፍጹም እንዳትፈሪ እሺ። ወዳችኋለሁ፣ በጣም ተወዳችኋለሁ። እሺ፣ የመለስኩ ነው ደግሞ አታስለቅፊ፣ እና እግዚአብሔር ይችላል እና ከባድ ነው እውነት። እኔ ሲ አሁን ላይ በእውነት ከወለድኩኝ በኋላ ድሮም ሴት ልጅ ሴት ልጅ መገመት አይቀር ማለት የግድ እናት መሆን አይጠበቅብኝም ስለ ሴት ልጅ ሀስብም ሆነ ከባድ ኃላፊነት ለመረዳት ግን ከወለድኩኝና ካየሁት በኋላ ከእርግዝና ጊዜ ጀምሮ በጣም እግዚአብሔርን ያየሁበት ጊዜ እና አሁን ላይ ደግሞ ወንዶች በተለይ ሚዲያ ላይ ሴት ልጅ ሲሳደቡ ሲያንቋሸሽ ምናምን ሳይ መድኃኔዓለም እላለው በቃ ተፈጥረው ከሴት መቼም እግዚአብሔር ሴት ልጅ ያስቀየመ እውነት እግዚአብሔርን ይቅር ይሏል ብዬ አላስብም። በቃ የበደለ እውነት ስማ፣ እኔ ወንድ ልጅ ነው የወለድኩትና የመጀመሪያው ሮል የሚሆነው ሴት ልጅ አክብር ነው። በቃ እንዴት አድርጌ እንደማሳድገው ነው አስበው። እውነት ስማ፣ እግዚአብሔር ይቅር አይላችሁም ወንዶች፣ እንደዛ የምታደርገው ሴት ልጅ ምትበድሉ፣ በእውነት ይቅር አይላችሁም። ስማ፣ ኧረ ስማ፣ ከባድ ትዳርን ለምንሰራው ትዳር አያስፈራም። ትዳር አያስፈራም በእውነት ትክክለኛው ሰው ሲሆን ከእግዚአብሔር የተሰጠ ሰው ሲሆን የምር የሚወዳቸው የምትወዱት ሰው ሲሆን አያስፈራም። ግን ለመጋባት ጓደኞቻችን ስላገቡ ወይ እድሜያችን ስለደረሰ ወይም መውለድ ስላለብን ካገባን ነው ችግሩ የሚሆነው። ፍልኝ የመልካም እድልሽ አካውንትሽን ፎሎ አደርጋለሁ ሪፖስት ምናምን አረጋግልሻለሁ፣ ቪዲዮ ፖስት ስታደርጊ ሽራድኪ ፊቴ፣ ድሮም ያን ያህል እንትን የሚል ፊት አይደለም የሚያስቸግር ፊት አልነበረም። ግን አሁን ላይ እውነት ለመናገር ያን ያህል ጎበዝ አልሆንኩኝ። ትርኢት ያልኩት አይደለም። አንስ ጭቃ አንድ ጉግር ወጥታብኛለች ምናምን፣ ግን በተፈጥሮም ያን ያህል ጉግር ምናምን አይወጣብኝም። ብዙ ብዙ ለዛ ነው። አለ ሁልሽ፣ ይኸውዬ እናቴ፣ እንዴት ነሽ? እሺ፣ ኦርዲዬ ምን አልሽኝ? በጣም አመሰግናለሁ። አሜን አሜን፣ አመሰግናለሁ። ኧረ አላለቀም የኒውዮርቅ ማለት ነው ያለኝ አላለቀብኝም እናቴ መቀባት ሰንፌ ነው። አልፎ አልፎ ነው እየተቀባ ያለሁት፣ እንደ ድሮ ብዙ አልቀባም። በሶስት ጊዜ በኦፕራ ሲሆን አስቡት። የሰው ልጅ ብስማ ብቻ ከባድ። ስሙኝማ ቅዱሴ፣ ለሆነ ትዳር ቆንጆ ትዳር ወይ ደግሞ አሪፍ ነው ደስተኛ የሆነ ትዳር ነው ለማለት ሚስት ወይም ደግሞ ባል ብቻ ማለት ነው ወይ ደግሞ የአንዱ ሰው ጥሩ መሆን ትዳርን ጥሩ ነው ላስብሎ ይችላል። ምን ብላ ታስባል ትዳር የሁለት ሰዎች ስራ ነው ብዬ አብሮ ሰርቶ ነው የሚገነቡትም የደስታ ቦታ የሚያደርጉትም የፍቅር ቦታ የሚያደርጉትም አብሮ ሰርቶ ስለዚህ አንድ ሰው ብቻ ትዳርን ጥሩ የአንድ ሰው ጥሩነት ትዳርን ጥሩ ስለዚህ እኔ ምን ለማለት የፈለኩት መሰለኝ፣ ብዙ ጊዜ አሁን ለምሳሌ ባንተ ሳይድ ያሉ ጓደኞች ያንተን ጥሩነት በጣም ስለሚያውቁ፣ ወይኔ በቃ እሱን ያገኘች ሚስት አፍሳሳች በቃ ጸደይ ትዳር ኖሮ ይላሉ። ግን በዛ አላምንም። የአንድ ትዳር ቆንጆ መሆን የሁለታችን ማስተዋጽኦ አለው። ስለዚህ የሆነ ጥሩ ትዳር ስታዩ ሴቷን ብቻ ስለምታውቋት እሷ ፐርፌክት ነች ብላችሁ ስለምታስቡ ወይ እሷን ያገኘማ አፈሳት በሉ። ያኛውም ትዳር ያኛውም ፓርትነር ጥሩ ስለሆነ ነው ትዳር ጥሩ ሆኑ። ስለዚህ ይሄ ለማለት ፈልገኝ አደርኩ። መጀመሪያ ያወቅ ነው ጥር 20 ነበረ እና በቃ ኦልሬዲ እንዴት ነው መሰላችሁ? በጣም ያመመኝ ነበረ በጣም የደከመኝ ነበር፣ ጠቁሬ ነበር በጣም ምናምን እዚህ ጋ ምናምን ቆሬ ራሱ እየተላላጠ ምናምን ነበረ። ከዛ ተጠራጠርኩኝና ፔሬድ፣ ያው በግብጽ ነው የምናወራው፣ መቼ ምን ያው እንዲጠቅማችሁ ለእናንተም እና ፔሬድ ገና ገና ቀኑ ራሱ አልደረሰም መምጣት ያለበት ቀን ማለት ነው። ግን በቃ እንደዚያ ስሜት የተሰማኝ ነው። ከዛ ጉግል አረኩኝና ከመቅረቱ በፊት የሚታዩ ምልክቶች እንዳለ አያቸዋለው ራሴ ላይ ማለት ነው ይደክመኛል ምግብ ፍላጎት የለኝም ምናምን ከዛ ተጠራጥር ያለው ግን ደግሞ በቃ ፈርቻለው ነው ማለት ማለት ነው ከዛ ከዛ ምን ቀን ነው መሰላችሁ ማክሰኞ ቀን ነበረ ከዛ የሆነ ቦታ ሄጄ ነበር እና መምጣት ከነበረበት አምስት ቀን ጠበቅኩኝ ማለት ነው ነው አይደለም የሚለውን ለማየት ከዛ በኋላ ቤት ስገባኔ ቅዱሴ ቀድሞኝ ገብቶ ቤት ነበረ ከዛ ብቻ ጥሩ ሙድ ላይ ስላልነበረ ልነግረው ስላችሁ ማለት ላጓጉ አልፈለግኩም ግን በቃ ከስሜቱ እንዲወጣ ብዬ ሳላረግዝ አልቀርም አባቴ ስለው ሙድ አተያዥ ናምን አለኝና ከዛ ከጓጓሁት በኋላ ደግሞ መልሽ መረጋጋት አልቻልኩም። በቃ ማልቀስም አልቻልኩም፣ እንግጫለው በጣም ከዛ ኋላ፣ አይ አንቺ ስለማትችበት ነው ከዛ ደገም ነው ሁለተኛው ላይ አሁንም ሁለት መስመር ነው። እኔም ለራሴ ማመን አልቻልኩም። ግን የእውነት የዛ ሰዓት ላይ ግን እያልኩኝ የነበረው እሱን አጓጉቸው እንደዛ ፈራው ደግሞ እና በቃ ጌታ፣ እውነት ባይሆን እንኳን እዚች ጋር ምልክቷን ቀይርልኝ በጣ ምልክቷን ብቻ በውስጥ ስሬ የነበር ምልክቷን ብቻ ቀይርልኝና እንደ በኋላ ላይ ቢያንስ የሆነ ምክንያት ይፈጠር ምናምን እያልኩኝ ነበር። ሁለት መስመር ሆነ ማለት ነው። ግራ ገባኝ በጣም ግራ ስቅ ብሎ መድኃኒዓለም በቃ ተይ፣ በቃ ነው ከደስታው ቤት ከዛ ነርሱ የመሰለው ምንድ ነው ቦይፍሬንድ ምናምን ሆኖ ትሊሽ የመጠጥ መስሎት እርግጠኛ ነናል ይለዋል። እውነትህን ነው ምናምን ሲለው ከዛ ብታምን ነው የሚሻል ምናምን ይለዋል። ጀለስ ደግሞ ማለት ነው በቃ። ከዛ በኋላ ሪ ሪ በሪ ሪ በሪ ሆነ ምናምን። ከዛ በኋላ መዳን ያለ መሄድን ምናምን በቃ ማታ ማለት ነው በቃ አልተኛ ነው ከዛ አልተኛንም፣ በቃ በማግስቱ ማርያም ነበረች፣ ታቦትናን ይወጣ ነበረ። ከዛ ቤተክርስቲያን ሄደን በቃ እግዚአብሔር አስገርሞን ዝም አለን። በቃ ቅዱስ ሄደነ ነው ለማሳብ ከሆነሽ እና ዮርዲ መቼ ዕለት ነው? ቅዳሜ ዕለት ከትናንት ወዲህ ተገናኝተን ነበረ። ያው እንደዚህ ባንዴ በቀላሉ ሊሆነ በቲም ነገር የሚወስኑት ነገር ስለሆነ አሳውቅሻለሁ ብለውኛል እና ጨርሼ ባወራሽ ይሻላል ብዬ ነው።